ያት ሽሸኝ፣ ወንድሜ ምን አገኘብኝ ይባላል። በሽታን ደግሞ በመደበቅ ምንም የሚገኝ መፍትሄ የለም። በሽታን በመናገር ነው መፍትሄ የሚገኝ። ሰው ደግሞ ለሰው መድኃኒቱ ነው። ምንድን ነው? ምን ያገኘ ነገር አለ? እስ የረጠብ ያለ ፎጣ ነው። እንቅስቃሴው እንዳይጎዳ ብኝ ነው ምንድን ነው የሚያደርግህ? ምንድነው የሚያደርግህ? ቆረጣጥመኝ ሰውነትህን ስልህ ይሄ ምናልባት ይሄ ደስታ ከረሜላ ምናምን ምና የሚቆረጣጥም ነገር በልተሃል ስልህ፣ አሁን ለምሳሌ ሸንኮራ በልተህ የምታክል ሆነ፣ ሸንኮራ ትመጠዋለ ሰውነትህን ይመጣሃል ነው፣ ይረግጠሃል እንደዚህ መርገጥ

ትኩስ ትኩስ ነገር መጠጣት ነው። እግዚአብሔር ስጣት ቃል ተመልካቾች በቃ አላል አንተ ስትኖር ነው። ተመልካቾችም ያንተን ቪዲዮ የሚያዩት በቃ ለስራ ያለ ትጋት ወድ ላለ አድንቅ ላለ ግን ለራስ ጊዜ እየሰጠ ለራስ ረፍት እየወሰድክ። አሁን ስንት ጊዜ ሆነ እንግዲህ ዱባይ ከሄድክ? አንድ ዓመት። ታዲያ አንድ ዓመት ሙሉ ትጠብቃለህ? ለራስ ጊዜ ስጥ። ቢያንስ እንኳን በተቻለ መጠን እኮ በሳምንት ውስጥ በየሳምንቱ ዱባይ ምን ሲንጋፖር ምንምን መሄድ አለብህ። ራስን መንከባከብ አለብህ። ለራስ ጊዜ መስጠት አለብህ፣ አይደል እንዴ? ሀገር ሰላም አይደለም እኮ ሀገር ሰላም አይደለም እንጂ። እኔ አሁን ዙምባብዌ የሚሄድ ሀሳብ ነበረኝ መጀመሪያ፣ ሲንጋፖር ሲንጋፖር ስሙም ማያቆም እሱ ስጋ ቤት ነው እንጂ። እግዚአብሔር ይማረ እያላችሁ ሁላችሁም ወይ አባቴ ወዬ ረዱ ጋር ደውልኝ ረዱ ደግሞ ትጨነቅ እንዴ ያንተ የምታወም ሲያንሳት እየመጣች እኮ ደውል ነገር ጋር ለምን ነገርካት እን እኛ አነስን አጎደልን ፍቅር ምን ያጎደልነው ነገር አለ አብሲጣልን አብሲቱን ጠጣክ አለ እንዴ ቆሎ ባቄላ ሰጠን። ይኸው ፈስ በፈስ አደረከው ቤቱን። እንዶ ባቄላውን በልተ በልተ፣ እሺ ይሆናል። ሾርባ አልክ? ሾርባ እየተሰራ ነው። ምን ትፍጠ? ወይ አባቴ፣ ምን እዮ ጳመማ። እስቲ አይዞህ፣ በሉ በለው። ጉንፋን ይዘሀል፣ ጉንፋን ይዘሀል። ይቅርብ በሽተኛ ነው። ና ና፣ ጥራት እንኳን ብቻ አሁንም ቅርብ አፍራኝ ስለሆነ ያስፍለኛል። እንግዲህ ተመልካቾች፣ ይኸው እንግዲህ እስካሁን ድረስ ማንም አልመጣለትም። ብቸኛ እኔ ወንድሙ፣ ብቸኛ ወንድሙ። ሌሎቹ አልመጡ። ይህንን ማየት አለብህ፣ ከግምት ውስጥ ማስገባት አለብህ። በጣም እናመሰግናለን ወንድሜ። ማለት ባለፈው እንደዚህ አሞኝ ለቀን ቤት ውስጥ አስታመኸኝ ነው የተሻለኝ እና እናመሰግናለን። በጣም እንደዚህ እንትን አልሰስትም አልሰንፍም በተቻለ መጠን አገለግላለሁ። እንግዲህ ከኔ ጋር አብሮኝ ያለውና ማለት ሰው ይስጣችሁ። ከምንም በላይ ትልቁ ነገር ሰው ይስጣችሁ ነው። ተመልካች ሰው ከሌላችሁ ትርጉም የለውም። እግዚአብሔር ይመስገና። እግዚአብሔር ትልቁ ስጦታ ሰው እንዲሰጣችሁ ነው። እውነት እድሜና ጤና ጋር በቃ ትልቁ ነገር ጤና፣ ከዛ ሰው ይስጣችሁ። ከገንዘብና ከጤና ጤና፣ ምንም የዜሮ ብር ይኑረኝ፣ እውነት ጤና እኮ ሰርተት አገኘዋለሁ። በስመ አብ ምንም በቃ አንሹ የተያዘ ሐኪም ቤት ስንገባ ወዲያው ገና እንደገባን በቃ መሰከረ። አለመያዝ ነው አለ፣ አለመያዝ ነው እኔ ተያዝኩ፣ በቃ ተያዝኳል። ወዲያው በቃ አለ አልጋ ምተው አልጋ ወዲያው አልጋ ነው የሰጡት። ለምን ህመምም እኮ ተስፋ ስትቆርጡበት ይብሳል፣ አይደለ? አሁን እሱ ተስፋ ቆረጠ። በቃ ቅስሙ ወዲያው ነው የተሰበረው፣ ቅስሙ ተሰበረ። እዮ ኦ ማይ ጋድ እያቤት ቢመጣ ጥሩ ነበር በእናትህ እዩም እዩም ወይ ኔ በመጣሽ በማርያም እንድ ይሻሉ እዩም እዮም ለምደ ብረቅጠኝ ታስታመኛለደብተብሰብሰኝ ያው ቤተሰብ እንዳይጨነቅ ብለን ለማዘር ለፋዘን አልነገርናቸውም። ጠዋት ነ ጀምረ

ሾርባ ምናምን አሰጠኝ። ደብረ ዝም ብለህ ሾርባ አልደረሰን። ሾርባ ሰላም ሰላም ሰላም ሰላም ሰላም ሰጣለች። ልጅን እናንተን ትከባከባለች። ሰላም ናት፣ ሁሉ ነገር ሰላም ናት፣ ብርሃን ናት። የመጀመሪያ በጣም ታሪካዊ ስም ነው፣ ግን ስም ያወጣችሁላት የቤታችን ሰላም ቀለልም ብሎ የምንጠራው ሱስ ነው፣ በቃ አለች። በፍቅር ቃልዬም እርግዝና እርስናው ማነው እርስናው ሳይይዛት ተነስታ እያገዘች ነው፣ እየሰራች ነው። አይዞ በርታሽ። ሌላ ምን ይገዛል? ጆሎጁ፣ ስሊፖፕ፣ ማስቲካ፣ ደስታ ናና ፈልገው። እሷ ሾርባ ታጠኝና ተኛለሁ። እሺ ተመልካቾች እንግዲህ ሁላችሁም እግዚአብሔር ይማረ እያላችሁ አልደውልም አልደውልም ለምን አልደውልም? ምን እየተጨነቀልሽ? እንድትጨነቅ አልፈልግም። አሁን በደውልላት ሪ ያለሽ ነው በቃ ትደናገጥብኝ አለሽ እኔ የሰው ሰው አጎል ማድረግ አልፈልግም ስትመጣ

ሰው ይጎዳል ብሎም ማያስብም። ዝም ብሎ ነው የሚያወራው። ናስቲ ጥንተን ትኩስ ነገር ጠጣ ነው፣ በቃ ተኛ። ይሄ ዳሜን እንዲታካልኝ ነው እንትን ካለ ሾርባ ነገር ካለ ሾርባ ነገር ጠጣ ነው፣ አልተኛ ደና ተመልካቾች

አሁን ቀለል ብሏል። መርፌ ስትወጋ አልቀለለ አንተ እኮ ነው ስትመጣ መጣ ፍቅር ረዱ ስትመጣ እንመለሳለን። እሺ የኔ

መቼም በደንብ እየተንከባከቡ አዲስ በደንብ እየተከባከቡ ነው ያለችኝ። አዲስ እያንገላታኝ ነው አልኳት። እሺ ሾር በኋላ ምን ማሰጡኝ?

ብዙ ዘይ ዘይት መኮረኒ ስጋ ምናምን ብዙ ነገር ነው ያለው፣ እና ይቀርሻል። በሽታም ፊት መስጠት አያስፈልግም። ፊት እየሰጠሹ ነው። እኔ ምንም እንደ ጠዋቱ ማ ይገለል ነበር። አሁን ቀለለ ቀለለብለት እኮ